ባለፈው ራሱ የማየን ወርቅ ሳል ወርቁን እንጭ መጓሰደ ስልት ነበረው። ይሄ ደግሞ ውሸታምነትሽን በደንብ አድርጎ ያሳየ። ይቅርታ ጥፋትን ለማስተካከል የሚጠየቅ እንጂ ከቅጣት ለማምለጥ የሚጠየቅ ጠራቃለ ማን ክፉ ሲሰራ የተሸዋች? እንደዚህ ክፉ ሆንሹ ምን ልትጠቀም እሱ ታያት ምንሽ ጎዳል? እስኪ ንገሪኝ። ከፉ ሰርቶ ማን ተጠቀም? አባዬ ይቅርታ። ነገ ሰራተኛ ታሰቃለች። ከዛ በኋላ ደግሞ ለልጆችሽ ጥሩ እናት አትሆኝ፣ ጥሩ ሚስት አትሆኝ በዚሁ ከቀጠልሽ

ዳጣ ከአቤጌል ጋራ ተጣልታ እንግዲህ በጨለማ ብንብላ ወጥታ ነበረ። አባቷ አቶ ደረጀ ግን ልጅማ ውጭ ላይ እንዴት ታድራለች? ብዙ ኃላፊነት አለብኝ ያድራ ልጅ ናቶ ማለት እንግዲህ ጨለማ ሳይበግረው እሷን ለማምጣት ሄዷል። እንደዚሁም ዳጣ እንግዲህ ወይዘሮ ማርታነ አቶ ደረጀ እንደው ድንገት ከውጭ ላይ ቢወልድ ልጅ ቢኖረው ምን ታደርጊያለች? ስትላት እሷም በጣም በመናደድና በጣም ስሜታዊ ቢሆን እንዴት እንደዚህ ትኛለሽ? እንዴት ነው የሚሆነው? እንደዚህማ ከሆነ ከህይወቴ ነው የማስወጣው። እንደዚህ አይነት ቀልድ የለም፣ እኔ በህይወቴ አልደራደርም እያለች ትገኛለች ማለት ነው። እንግዲህ ሰራተኛዋ ሰላምን በፊት ከዚህ ቤት ወጣለሁ እሄዳለሁ እያለች ነበረና፣ አሁን ግን የትም አልሄድም አንቺን ትቼ እያለች ትገኛለች። ሰላም የሆነ የምታውቀው ነገር ሚስጥር አላት ብዬ አስባለሁ ማለት ነው። እንደዚሁም አቶ ደረጀም እንግዲህ የዲኤንኤ የተመረመረበት ወረቀት በእጁ ደርሶ እያየው ይገኛል። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሊ ቤተሰቦይ ሁላችሁም ሰላም ብያለሁ። በእያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበልልኝ እያልኩኝ እኖ ለቻናሌ አዲስ የሆናችሁ እንደተለመደው ሰብስክራይብ እያደርጋችሁ እስለምታበራት ወይም ደግሞ ከልባ እንግዲህ በዳጣ ድራማ ላይ ባለፈው ክፍል እንደተመለከት ነው። ዳጣ ካቤ ቂል ጋር በመጣላት እንግዲህ ቤቱ ላካላት ወታ ነበረ። አቶ ደረጀ ግን ከስራ ሲገባ ዳጣ የለችም። እንደዚሁም ደግሞ ውሃም አኩርፋ ነበረ። ምንድን ነው የተፈጠረው ሲል እንግዲህ ዳጣን ጠይቋል። ዳጣን እየጠየቀ ነበርና እንግዲህ ያለው ነገር ውሃ ነግሯለ። እሱም እንዴት ይሆናል ይሄ ነገር በማለት በጣም በመናደድ የምችላቸው እኔ የማስተዳድራቸው እኔ እነሱን የሚያጣላቸው ምንድን ነው እነኚህ፣ ልጁ የምንድነው ነው ችግራቸው በማለት እንግዲህ ዳጣ ጋር ቀጥታ ደውሎ ነበረ። እሱም እንግዲህ በጣም በመናደድ ማርታ፣ እናትሽ ብትሆን እንደዚህ ታደርጊያለሽ? ወተሽ በጨለማ አትሄጂ ነበር አትሄጂም ነበረ። ደግሞ እኔንም አትወጅኝም አባትሽ ሆኜ ብትወጅኝ ቢሆን ደውለሽ ትነግሪ ነበር የተፈጠረውን ችግር እንጂ፣ በጨለማ ብንብለሽ ወተሽ አትጅም ነበር በማለት ነው ያላት። እና እሷም እንግዲህ በቃ ከዚህ በላይ መቻል አልቻልኩም እና ስለዚህ መሄድ ስላለብኝ ነው የሄድኩት በማለት ነበር ያለችው። እና እንግዲህ እሱም አሁን እመጣለሁ የት ነሽ ብላትም ያው አካባቢዋን ነግረዋለች። እሱም እንግዲህ ምንም ሳይደራደር ጨለማ ሳይገድበው ዳጣን ለማምጣት እንግዲህ ማርታ ሊሄድ ነው ሲላትም ያው ማርታም አረ ጨልሟል እኮ ዘመዶቿ ጋር ትሆናለች ያለችው በማለት ነበር ያለችው። እና እሱም እንግዲህ አይሆንም የአደራ ልጅ ናት አደራ የተሰጠች ናት ሴት ልጅ ናት፣ ምን እንደሚገጥማት አይታወቅም፣ ሄጄ ማምጣት አለብኝ በማለት እንግዲህ በጭለማ ገስግሶ ዳጣ ሊያመጣ እየሄደ ይገኛል እና ያኔም እንግዲህ ሰላም ደረጃ ስትወጣ የዲኤንኤ ወረቀት ከቆሻሻ አንስታ ከምጥለው ምን እንደሆነ ጥሩ መረጃም ሊኖረው ይችላል ብታየው ብዬ ነው በማለት እንግዲህ ወረቀቱን ሰጥቷል። እሱም እሺ፣ በቃ ችግር የለውም፣ እኔ ሲመችኝ ቁጭ ብዬ አነባለሁ፣ አሁን ግን ወደ ውጭ እየልኩ ነው በማለት ወረቀቱን ይዞ እንግዲህ ዳጣ ጋር ሄዶ ዳጣን ይዞ መጥቷልና፣ እሱም እንግዲህ እንደዚህ ማድረግ አልነበረብሽም፣ ምንም ብታናድድሽ እንደዚህ በጨለማ ወጥተሽ መሄድ አልነበረብሽም፣ ትክክል አልሰራሽም። የአባትሽ ቤት ነው የትም መሄድ አይጠ ያልጠበቅብሽም በማለት እንግዲህ ጥፋት እንደሰራች ወልቅ ብላ መሄዷ ትክክል እንዳልሆነ እየነገራት ይገኛል። እሷም እንግዲህ ይቅርታ እኔ ኮ ስላላስቻለኝ ነው በማለት ነበር እና የመለሰችላት። እሱም ችግራችሁ ምንድን ነው የሚያጋጫችሁ? ሲል ሁሉ ነገር አይነገርም፣ ከተነገረ ሆድ ባርዶ ይቀራል። ዝም ብላ ውሃ ቀጠነ ነው የምትለው በማለት ነበረ ያላትና ያለችው እሱም፣ እንግዲህ እሷ ትንሽ ጠባይዋ ተቀያይሮብኛል፣ በጣም እየተነጫነጨች ነው። ስለዚህ እሷን እስከማስተካከል ድረስ ግን ሁሉ እንችለሽ መኖር አለብሽ እያላት ይገኛል። እና እንደዚሁም እንግዲህ ዳጣ ወደ ቤት ተመልሳለች። ሁሉም ደስ ብሏታል። ያከረው ያኮረፉት ሁሉ ፊታቸው በርቶ ይገኛል። እና እንግዲህ ደስታቸው ወደር የለም። እሷ በቃ እዛ ቤት ስትመለስ ቤታቸው ብርሃን ነው የሚሞላው፣ በሳቅ ነው የሚሞላው ማለት ይቻላል። ዳጣ ለቤቱ ድምቀት ናት እና እንግዲህ አቤቄል ና ዳጣን ጠርቶ ወደ ክላሱ ኑ ብሏቸው ነበረ። ውሀም አብራ ገብታ ነበረ። ና ውሀ ውጪ፣ አንቺ አታስፈልጊም ለጊዜ፣ ሁለቱ ብቻ ነው የምፈልገው ቢላትም እሷም አይሆንም፣ እኔ ለምን ስትል አንቺ አታስፈልጊም እያላት ነበረ ና ምን ልታደርጋቸው ነው እና ታዲያ ክፍሉን ዘግተ ስትል እንግዲህ ዳጣ ቶሎ ብላ ሊገርፈን ነው ስትለው፣ ቶሎ አምልጭ ትላታለች ማለት ነው። ውሀም እንግዲህ ከምገረፍ ብላ ቶሎ ብላ ሻሽ ታወታለች ማለት ነው። ነገር ግን አቶ ደረጀ ሁለቱንም ሴቶቹ ልጆቹን ምንድን ያጣ እስቲ ምንድን ነው የሚያገናኛችሁ? እምችላችሁ ኔ እማብላችሁ እማጠጣችሁ ኔ ምንድን ነው ያገናኛችሁ በማለት ሲል እንግዲህ ዳጣቶ ብላ ምንም አልተጣላንም በማለት ነበር የመለሰችው። አልተጣላንም፣ እኔ እንደህቴ ነው እምወዳት፣ በጣም ነው እምወዳት ኔ በማለት ነበር የመለሰችውና የግፋቷ ግን ያው ክፉ ማን እንደሆነ ታስታውቃለች እና አቤጌል ግን ቶሎ ብላ አባዬ እኔ ምንም አናደረኳትም ራሷን የሰደበችኝ ሰው ልጅ የማይባለውን ነገር ነው እያለች የምትሰድበኝ ነው ያለት እና እንግዲህ ምን በማለት ነው የሰደብኩሽ ደግሞ ዝም በይ እንደዚሁም ደግሞ ትሰደቢያለሽ እንዴ አሁንም ብላ እንግዲህ የማይሆን ነገር ነው ለዳጣ እና የመለሰችላት ዳጣ ግን ምንም የሰደበቻት ነገር የለም ጭራሽ እትዬ ፊት ያልሽውን ነገር ሁሉ ልሸመጥጪ ነው እንዴ በማለት ነበርን ያለቻት ና እንግዲህ እሷም አባዬ እኔን ነው የምታምነው ወይስ እሷን ነው የምታምነው? በማለት እንግዲህ ችግር የለውም አምንሻለሁ ልጅ ስላት፣ እንግዲህ ዳጣንም እሷም እንዴት ነው እሷ የምታምነው እኔን አታምነኝም ማለት ነው እንግዲህ ስትለው፣ አቧራ እያቡንን ትገኛለች ማለት ነው አቤቄል እሷም እንግዲህ እሱም መልሱ ያው ስሜታቸውን በጣም ስለሚጠብቅላቸው የሁለቱንም ያው አንቺንም አምንሻለሁ፣ ሁለታችሁንም አምናችኋለሁ በማለት ነበር ያለው። እንደዚሁም እንግዲህ አባዬ እች ልጅ እንደምታያት አይደለችም፣ በጣም ባለጌ ናት። እዚህ ቤት እማታደርገው ነገር የላት፣ ምንም የቀራት ነገር የለም። ፍቅረኛዋን ይዛ እዚህ ቤት እየመጣች ውሃን እያማለለች እያባለገቻት ነው በማለት ነበር የመለሰችው። እሺ ሲላ፣ አሁንም እንግዲህ ደግሞ እች ልጅ ሌላ ደግሞ ናታን ክፍልም እየሄደች ናታንም እያስቸገረችው ትገኛለች። እሺ ሲላት፣ አሁንም እንግዲህ ደግሞ አፏ ዝም አይልምና እሺ አምንሻለሁ ልጄ፣ ሲላት እንግዲህ ዳጣ በጣም ድንግጥ ብላ ነበረና ና ባለፈው የማየን ወርቅም ሰርቃ ብላ እንግዲህ የሰረቀችው ግን ዳጣ ሳትሆን እሷ ራሷ ነበረና ውሸቷ እንግዲህ እዛ ጋር ተጋለጠባት ማለት ነውና እች ልጅ ደግሞ መንገድ ላይ ያደገች ነች፣ የጎዳና ልጅ ናት በማለት አዎ፣ አውቃለሁ ዱርዬ ናት፣ የጎዳና ልጅ ናት እንግዲህ ብሎ ሲመልስላት፣ እንግዲህ እሷን ለማወጣጣት እሷም እንግዲህ ዳጣ በጣም ድንግጥ ብላ ነበረ እሱ እንደዛ ባለ ጊዜ ማለት ነው። ግን አቶ ደረጀ ይህን ቃል የተጠቀመው የእሷ ወሬ ለማወጣጣት ነበረ ቤጌልም ማለት ነው። እና እንግዲህ መንገድ ላይ ነው ያደገችው፣ ጋጥወጥ ናት፣ ባለጌናት እንደዚሁም ደግሞ እዚህ ቤት ከመጣች ነው መልኳ ራሱ የተቀየረው እያለች እንግዲህ ማቃጠሯን ቀጥላለች ማለት ነው። አቤቄል እንግዲህ አቶ ደረጀን በጣም በምናደን ዳጣን ውጪ ውጪ ላይ ጠብቅኝ፣ ሳሎን ላይ ና ያላት ና እንግዲህ አቤቄልን ዘበር ዘግቶ እስከሚበቃት ድረስ መኩሯታለም ነክሯታለም ማለት ነው። ና እኔ እህ ብዬ ሳዳመጥሽ ያወራሹ ነገር ሁሉ እውነት መሰለሽ እንዴ? የተረዳዎች መሰለሽ እንዴ? አንችንሽ ጥፋተኛ ምን አደረገችሽ እች ልጅ? እሷ እንደ እህቷ እያየችሽ ምን አለባት እንደ እህትሽ ብታያት ምን ሽጎልብሻል በማለት ነበር ያላት። እና እሷም እንግዲህ አንድ በቷ ነው የተሳሰረባት እና የው ልሻ ሳይባል ሁ አይባልም። ስለዚህ አንድ ሳይባል ደግሞ ሁለት አይባልም። ስለዚህ ይህንን ክፋት ኬስ ያመጣሽው ከማን የተማርሽው? ማኑ ይህን ክፋት ሲያደርግ ያየሽው በማለት ነበር እና ይጠይቃት እንግዲህ የቀርታ ብትልም፣ እንግዲህ የቀርታ የነገሮች ማስተካከያ ሊሆን ይችላል እንጂ ከጥፋት ሰው ከቅጣት ወይም ደግሞ ከምክር ሰውን አያድንም ነው ያላት እና ስለዚህ ምትስተካከይ ትሆነ አሁኑ ተስተካከይ እማ ትስተካከይ ከሆነ ደግሞ ነገ አባዬ ብቲ እኔን አባዬ ከጎንሽ አታገኘኝም ትህጎጃለሽ ዋጋ ትከፊበታለሽ ዛሬ ጥሩ ሰው ከሆንሽ ነገ ለባልሽ ለልጆችሽ እንደዚሁም ለዘመዶችሽ ለቤትሽ ጥሩ ሰው ትሆኛለሽ ዛሬ ግን ክፉ ሆነሽ በዚህ ሁኔታ ሽምት ዘልቂ ከሆነ ለሀገርም ጠንቅነሽ ለቤተሰብም ጠንቅነሽ ለራስሽም ለማንም አትበጅም በማለት ነበር እንግዲህ ልክል እኳን ይነገራት እሷን በቃ ይቅርታ አስተካክላለው በማለት ማለት ብላለች እና እሱ እንግዲህ ትቷት ወጥቶ ነበረ። ዳጣ ግን በጣም ተናዳ ደረጃ ላይ ቁጭ ብላ እያነቀሰች ነበረ እና እንደዚሁም ውሃ እንግዲህ አጠገቧ ቁጭ ብላ አባክሽ አታልቅሽ እያለች እያባበለች አትገኛለች። እንግዲህ እንደሱ ቁጭ ብለው እዛ ጋር ይሁድ እያወሩ እያሉ እሱም እንግዲህ ደረጃ እየወረደ ወደ መኪና ውስጥ ይዟት ሄዱ። እንግዲህ ሁሉንም ነገር ችላ መኖር እንዳለባት እንግዲህ ብዙ ምክሮችን ነግሯታል ማለት ነው ለዳጣ ዳጣም እሺ በቃ ችግር የለውም፣ ግን እኔ ከዚህ በላይ መቻል ችያት መኖር አልችልም በማለት ነው እና ያለችው። እሱም ነገሮቹ እስከሚስተካከሉ ወደ ቦታዋ እስከሚመልሳት ልታገሻት ይገባል፣ እንደዚሁም ደግሞ እኔም ልታገዥኝ ይገባሻል። እቺ ልጅ የሆነ ችግር አለባት እና ስለዚህ ያሉትን አንዳንድ ነገሮች ኢንፎርሜሽኖች ለእኔ ትነግሪኛለሽ በማለት ነበር ያላት። እና እሷም ይቅርታ እኔ ወሬ ማቃጠር አይመቸኝም ነበር ያለችው እና። ይሄ ማቃጠር ሳይሆን አንዳንድ ነገር ልጄ በአይን እያዩት በትጣፋብኝ ደስ አይለኝም ነው ልትተባበረኝ ይገባሻል ነው ያላት ነው እሷም እሺ በቃ በማለት ተስማምታ እንግዲህ ወደ ቤት ገብታ አንድ ጥያቄ ነው ያቀረበችላት ለወይዘሮ ማርታ ማለት ነው እንግዲህ ከአባቷ ምክር በኋላ ወደ ቤት ተመልሳ እንደዚሁ ከሰራተኛ ሰላም ጋራ እያወሩ ነበርና ሰላምም እንግዲህ ባለፈው ሚዱዬን አበጠረሽበት፣ የት ነው ያደረግሽው? ላበጠር ብልሽ ወስድሽ ነበር በማለት ነው ያለቻት። እሷም እንግዲህ ውይ እኔ እኮ እያበጠርኩበት እያለሁ አቤጌል መታ ላበጠርበት ብላ ተቀበለችኝ ስትላት፣ እንግዲህ ሰላም በጣም ደንግጣ እንዴ እንዴት በአንቺ ሚዶ እንዴት ነው ባንቺ ሚዲዮን ብታበጠረው? ስትላትም አላቅም። እኔ እኮ እንደውም ባለፈው ክፍሏ ገብቼ አልጋዋ ላይ ልቀመጥ ስለ አልጋይ ላይ እንዳትቀመጪ መጀመሪያ ታጠቢ እኮ ነው ያለችኝ። ግን እኔ ጠጉሬን ገና ትንሽ እንዳበጠርኩበት መጣ ላበጠረበት ብላ ተቀበለችኝ። ሳቅ ሳቅ ብላ ነው ያለችው። እና ያ ባንቺ ሚዲ ከመቼ ወዲህ መ ማለት እንግዲህ ሰላም ግራ ተጋብታ ነበር። እና የእኔ መሆኑን ብታውቅ ደግሞ እኮ ልታበጠርበት እና በእጅ ማትነካው ነበር ያለቻት። እና እና የታደረገችው ከመቼ ወዲህ ደግሞ አላቅም። ብቻ ተቀበለችኝ እኔ ወጣው ነው ያለቻት እና እች ልጅ ግን ምን አስባ ነው? ባለፈው መቀስ ይዛ ጠጉርሽን ልትቆርጥ ነበረ። አሁን ደግሞ ሚዶሽን የተቀበለችሽ፣ ምን እያደረገች ነው? እች ልጅ በጣም አጠራጣሪ ሆኗል፣ እያለች እንግዲህ ሰላም ፎከሷ ሁሉ እንዳለ ዳጣ ላይ ነው ያለው ና እዚህ ጋር እንግዲህ ሲመስለኝ ሰላም የራሷ ነገር የምትጠረጥረው ነገር አላት እና የሆነ ውስጧ የሚነግራት ነገር አለ እንግዲህ እች ልጅ ምን አስባ ነው እንግዲህ ሚዶን በድጋሚ የተቀበለቻት ባለፈውም ጠጉሯ ልትቆርጥ ነበረ የሚለው ጥያቄ ፈጥሮባታል ማለት ነው። እንዲሁም እንግዲህ በሚዲያን ተቀባይና ትሰጪኛለሽ በማለት ያለቻት እሷም እሺ ጣጣ የለውም ተቀብዬ እሰጥሻለሁ ነበር ያለቻት። እና እንደዚሁ እንግዲህ በጫወታ ማል እንግዲህ አንድ ቀን ልጅነቴን አጫውትሻለሁ ብለሽኛል፣ አጫውቺኝ ዛሬ አለቅሽም ስለ ቤተሰቦችሽ፣ አስተዳደግሽ ንገሪን ስትላት፣ እንግዲህ ዳጣ ልትናገር ፈቃደኛ አይደለችም። አንገቷን ደፈት ታርግታ ዝም ያለቻት ቻት እና እሷም አይ አንቺ ንገሪን ስትላት ስታርጊ ምን ልትሆኝ ነበር የምትፈልጊው ስትላት፣ እኔማ እንደማንኛውም ሰው አደ እጌ ተምሬ የልጆች እናት ሆኜ አግብቼ የልጆች እናት ሆኜ መኖር ነበር የምፈልገው ግን አሁንም ተመስገን የተመኘውትን ባላገኝም እግዚአብሔር የዕለት ጉርሴን አልንሳኝም እያለች ትገኛለችና ዳጣ ግን የራሷን ልትናገር ፈቃደኛ አይደለችም። እነሱ እንግዲህ እንደዚህ አፍላፍ እየተጫወቱ ያሉ ወይዘሮ ማርታ ከስራ ትገባለች ማለት ነው። እሷም እንግዲህ እንዲህ ዛሬ ደግሞ ምነው እናትና ልጅ መስል አፍ ላፍ ገጥማችኋል ደግሞ ደስ ትላላችሁ በማለት ነበር ያለችው እና እሷም እናትና ልጅ እንመስላለን እንዴ በማለት ነበር ያለችው እና እንግዲህ እሷ እንደዛ ስትል ቶሎ ብላ ሰላም ጫወታ ለማስቀየር እትዬ ምሳል አቅርብ ስትላት አይ እሻያፍ የለኝ ብላ ወደ ኩሽና ትቀጥላለች ማለት ነው። እንግዲህ እናታንም በዛ በኩሽና ሲያልፍ ዳጣ ደግሞ ተመልሳለይ እኳ እንደሳለን በማለት ትለዋለች። እንደውም መሄዳለሁ ያልኩትን የመሄድ ሀሳቤን ትችዋለሁ በማለት ነበር የነገረችው ና ላም የሚሄድ ሀሳቧን ያስቀየራት ምንድን ነው የምታውቀው ሚስጥር አለ ማለት ነው። ዜጋ ና እንደዚሁም ዳጣ የአንድ ጥያቄ ነበር፣ በጣም አስደንጋጭ ጥያቄ ነው ለወይዘሮ ማርታ ያቀረበችላት ና እሷም እንግዲህ ገና እንደገባሽ የሲሳይ አቶ ሲሳይ ጦጣ ስትላት እንግዲህ እሷ መልሳ አባትሽ ደግሞ አይደውልልሽም ዴን ሰሙ ስትላት አይደውልልኝም እኮ ምናልባት ሚስቱ እንዳትሰማ ይሆናል በማለት ነበር ያለቻት ና እስኔ የምለው እትዬ ግን ሚስቱ ብትሰማ ምን ይፈጠር ይመስልሻል? ወይ አንቺ ደረጀ ሚስት ብትሆኚ ምን ታደርግ ያለሽ በማለት ስትላት ማለት ስትላት አቶ ደረጀ ከውጪ ሌላ ልጅ ቢኖረው ምን ታደርግ ያለሽ ነበር ያለቻት። ና እሷም እንግዲህ ጓብላ እንዴት ነው ይሄ ሀሳብ እንዴት መጣለሽ? ምን ልት ይፈልገሽ ነው ብላት፣ እንግዲህ በቁጣ መልክ ነው እንትን ያለቻት። ና እሷም አይ አይ በለውና ምናልባት ተሳስቶ ቢሆን ያለቻት ነበር። ና እሷም ግን በፍጹም አይሆንም ነው ያለቻት ምናልባት የአንድ ቀን ስህተት ቢሆን ስትላት በፍጹም እሱ በኔ አረገም የሆነ ማለት በኔ ላይ ወደ ሌላ ሄዷል ወይ ደግሞ ማግጧል ማለት ነው፣ በፍጹም ልቀበለው አልችልም ነው ያለቻት። እና በጣም እየተቆጣ ምን አስበሽ ነው እንደዚህ ይሄን ነገር መጠይቅኝ ብትላት፣ አይ ዝም ብዬ ነው እኮ ለጨዋታ ስትላት፣ አይ ምንም ደስ አላለኝም በማለት ነበር የመለሰቻት። ና ነገር ግን እኮ ትዬ አንዳንድ ጊዜ ሴቶች ብዙ ሴቶች እኮ እንደዛ አያደርጉም፣ ለልጆቻቸው ሲሉ ዋጋ ይከፍላሉ ነው ያለቻት። እሷም አንዳንድ ጊዜ አስተዋይ ልጅ ነሽ አንቺ ልጅ አዎ ነው አንዳንድ ሴቶች እንደዛ ሊያደርጉ ይችላሉ። እኔ ግን በክብሬ ስለማልደራደር በፍጹም ላልፎው አልችልም። ገባሽ? ትዳርሽን ስታከብሪ ትከበር ያለሽ። ለወደፊትም ስታርጊ ትዳርሽን አክብሪ፣ በክብርሽ አትደራደሪ ነበር ያለቻትና እሷም በቃ በቃ ለማንቻውም ትችዋለሁ ታይቡ በማለት እንግዲህ በጨዋታ ታስቀይሳታለች ማለት ነው። አቶ ደረጀም ከስራ ገብቶ ሰላም የሰጠችው ወረቀት እያየ ይገኛል። ነገር ግን ወረቀቱን ከቦርሳ ውስጥ ሲያወጣው እንግዲህ ማርታ ድንግጥ ብላለች። እሱም ወረቀቱን እያየ በጣም ተደናግጧል። የዲኤን ነው ወረቀት ነው ማለት ነው እና እንግዲህ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ዳጣም ወረቀቱን አይተዋለች እንጂ የምታውቀው ነገር የለም። እሷም በጣም ተደናግጣ እንደ መቀመጥም እንደ መነሳትም እያለች ትገኛለች። እና እሱ ግን ዲ ኤን ኤ ወረቀቱን እያየ እሷንም ቀና እያለ እያየ ይገኛልና ምን ይፈጠራል የሚለው በጣም እንግዲህ አጓጊ ነገር ነው። እንግዲህ እውነት የሱ ልጅ አይደለችም ዳጣ የሚለው በጣም አሳሳቢ ነው። በቀጣይ ቪዲዮ በአዲስ ነገር እንገናኛለን። እስከዚያው ድረስ ቸር ሰንብቱልኝ።